ብርቄን እኔ የምወዳት ድንቄን ነው ብርቄን ታላገባህ? ብርቄን አለመላታቸው እንዲያው ጥሩ ብለዋል። እውነትህን ነው፣ እውነት እንዴት እንዴት እኔ ለመናገር እንዲያው ድፍረቱን አጥቼው ነው እንጂ ብርቄን ከከጀልኳት እኮ ቆይቻለሁኝ በጣም እኮ ነው የምወዳት። እንዲያው ይኸውልህ፣ አንተ ደግሞ ይልቅስ የሆነ መላ አይጠፋም እስኪ ንገረኝ በል እኔ ታንተ አልወጣም ብዬ እንጂ ኤው እንግዲህ እላ አሁን አንላቀቅም አድምጠኝ ዝም ብለህ እስኪ ንገረኝ በል አንተ ለብርቄ ለብርቄ ትነግርልኛለህ እኔ እንደምወዳት እሺ ኧረ በቃ እኔ ደግሞ ለአንተ እንነግርልሀለሁ ለድንቄ እሱ ማት ሆነ ጥሩ ሀሳብ ነው እንድ አው እንንገራት እንደዚህ አድርገን እንነግራችኋለን እንግዲያስ ማለት ነው አንተም የኔ ትል እኔም ያንተ ይትል። መልሱን ተሎ ችግር የለውም ችግር የለው። እኔ ለሰው ሲሉኝ ነው ጥራ። አሁን አንደማ ዝም ብለህ ተነስ እና እንንገራቸው። አረ ገዲያ እዚያ ጨዋታው ነው የሚሆኑ እነሱ ነገር በሽም እኔም ለራስ ያለውቅም እንጂ ለሰው ሲሉኝ እኔም እንዲያ ነኝ እንዳሁንም እንዲያውቃለሁ በልሽና አት፣ እኔስ ፈራሁ። አንተ እንዴት ምን እያልክም? እንዲሁ ፈራሁ። ደፈር በል እንጂ እንዴት! እውነትህን ነው? ዛሬ ምንም ሆነ ምንም ሳንነግራቸው አንመለሰ። ደፈራአል። የልብ ልብ ስጠች። በል እኔ ግን

ምን እያልኩ ነው ነበር? ሰላም ናችሁ? ድንቄ፣ እንዴት ዋላችሁ? ደህና ናችሁ? ደህና ሰላም ናችሁ? ደህና ናችሁ? አንቺ ቢወሉ ባ ይወሉ፣ ምን አገብሽ? እኔ ተቀመጭ እና ቅልቦሻችን ንጇል። ሰው አቁሞ እንደዚህ ግፋ የሆነብሽ ነው ሰው ሰውስ ባያችሁ፣ ምን አዲስ ሰው ሲመጣ ብድግ አይባልም? እንዴት እንዴት እናንተን ሰው እልል ነው የምናከብራችሁና ሰውስ ባየህ

ብርቅያ ልል ነው የሚሆን፣ እየሰማሁህ እና ብርቅያ ልል ነው አንተና እኔ እኮ እንተማመናለን። ብርቅያ ልል ነው ድጋሜ እንደዚህ ጭራሽ ደግሞ እንደዚህ አሁን ሄደህ

በቅጡ በስርዓት አወሪ እና የሚልሽ ነገር ደህና አድርግሽ አጣሪ እና ከተሜ ዘን እንዲሄድ እንዴው ዝም ስትንዘላዘዪ ራስሽንም እንዳጤዩ ታርን ደግሞ ሶስታችንም አንድ ላይ ላይ የወንድ ነው ያልኩሽ፣ የወንድ ጓደኛህ ስትላል ገባኝ። ማለት የሚወድሽ ምናምን የሚወድኝ አለ፣ ግን እኔም ወዳው የለም። የለም ጥሩ ነው እንኳን የለ ደግሞ ታምሪያለሽ። ተው እንጂ አታሽኮርመመኝ። ምነው ደግሞ የምታሽኮረመም አሽኮረመም፣ እኮ እኔም እኮ ጓደኛዬ የለኝም። ነው እ ደግሞ በቃ ግለሽ ያምራል። ምነው እራቅሽ? ምነው ደበረሽ? ዝም አለሽ? ኧረ እያዋራሁህ እኮ ነው፣ እያዋራሁህ ነው። እሱማ ልክ ነሽ፣ ግራ የገባኝ እንጂ ደግሞ በጣም ነው የምታምሩት። ይህ እነዚያስ ጓደኛ አላቸው? እንደው ጓደኛ የላቸውም፣ ግን አንዲትን የሚወዳት አለ። እ ያሳፍራል እንዴት ያሳፍራል አንቺን የመሰለሽ ቆንጆ ደግሞ ሰው

ምን ነው? ደበረሽ? ወደዛ ወደዛ ወደ ልጥራቸው አሁን? ጀምረሽ አሁን ነው። ምነው አንተ ረግ ያበዛ አንተው እንትን ባለጌ። እኔ ደነኛ ሰው ነብዬ ነበር። እንዲ አንተ ባለጌ ነህ። እንደውም እንደውም አን አረ፣ ላሽ አራድዬ እንዴት ነሽ እንዴ? አምና አምኒ አለ ምንድነው እንደዚህ አጣርፍሽ የጠራሽኝ? አንቺ ቆይ ላሽ ባላው ቆም እኮ ባክ፣ ትንሽ እኮ የሚቀመስ ነገር ካለ ልከላል እ ሰርቀሻል የፊ ፊዮሪ ነው ባክ፣ ባለፈው ነው ከዛ ተቀብያት ስልሳት ተቀብያት እና እንደዚህ የሆነ አደማንተ በሰፈሩ በሳፋሩ ብቻ ናት ብሎ ዝብሎ ማከው እንደዚህ እንደ ከተማ ሴት ይገኛል። እዚ ነው ምታገኝ በጣም የሚያምሩ ሴቶች አሉ ነው ባክ የከተማ ልጆች ሲባል ገንዘብ ብቻ ነው የሚታያቸው፣ ደግሞ ፍቅር ነው አየ እዛ በገንዘብ ካልሆነ በስተቀር እዚህ ደግሞ ፍቅር ማለት ነው።

የእናንተ ማንነት የምን ምን ይሰራልኛል? ክብርን ከሚመጥን ሰው ጋር አውራ መጀመር ምን

አራት ይሄን እንደዚህ አይነት አልኩ እንደዚህ ከተሜ

እንዴው ከሰነበተ ብትነግሩን ኖሮ እንዴው ጥሩ ነበር። እንዴው አስቸግሯችኋል ማለት ነው? አላስቸገሩንም እና እንግዲህ ያም እንዴው ለዚህ እየደረሳችሁ እንዴው እንዴው ልቅስ እንዴው አንድ ቀን ዕለት እንዴው ዝም ብሎ ተደነባብሩ እ እንዴው ነገሩን ታመጣው ስን የልበልላችሁ አንድ ቀን ተሰስተን ተሰስተን እኮ ብርቄን ነው ድንቄን እናንተ ብርቄ በቅጡ እሷ ናት፣ ድንቄ ደግሞ እሷ ናት። ይሄ ልጅ ምን ሆኗል? ስንተውት ብርቄ፣ እንዲያው በቃ ካልነግርሽ ብዬ ልቀደም ነበር እና እንዲያው ወድሻለሁ። ጥንድ ጥንድ ሆናችሁ እኔ ድግሱ ልደግስ፣ እናንተ በሉ ተጋቡ። ደህና መሄድሽ ሪግጠሽ በሉ እንግዲያስ። እና እንዴት ነው ተቀብለሽኛል? እንዲሁ ጥያቄ ውራ እንኳን አንተን እንዲሁ ያኛውንም እንዲሁ ያን ታክል እንዲሁ ቦታ ሰጥቶ ነበር። አሁንም እንዲሁ ጀግና ማን እንደሆነ የከተሜ ዝም ብሎ እያወደለደለ ጀግናማ ጀግናን